ለአምስት አስርተ ዓመታት ያህል በብሔራዊ ባንክ ጥብቅ ቁጥጥር ስር የቆየው የውጭ ምንዛሬ አስተዳደር በገበያ እንዲወሰድ መደረጉ ዘርፈ ብዙ ትርፋቶችን አስገኝቷል። ማሻሻያው በትይዩ ገበያና በባንኮች የውጭ ምንዛሬ መካከል የነበረውን ልዩነት ከማጥበብ ብሎም የሀገር ውስጥ የውጭ ምንዛሬ ክምችትን ከማሳደግ አኳያም አዎንታዊ ሚናን ተጫውቷል። ባለፉት አስራ አንድ ወራት የተመዘገበውን የውጭ ምንዛሬ ግኝት በምናይበት ጊዜ በአጠቃላይ በኢኮኖሚ ውስጥ ያለው ግኝት እጅግ ሰፍቷል። የሸቀጦች የውጭ ንግድ ወይም ደግሞ ትሬዲንግ ጉድስ የምንለው በመቶ አስራ ዘጠኝ ፐርሰንት አድጓል። የባንኮች የውጭ ምንዛሬ ክምችት እንዲሁ በ75 ፐርሰንት አድጓል። አንደኛው የሪፎርሙ ትልቁ ውጤት ታሪካዊ ውጤት ነው። ከሁሉ በላይ የሪፎርሙን ስኬት በግልጽ የምናውቅበት መንገድ ደግሞ በብሔራዊ ባንክ ያለው የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት ወይም ደግሞ ሪዘርቭ የምንለው በ ሁለት መቶ ሰላሳ አምስት ፐርሰንት አድጓል። ብሔራዊ ባንክ ባለፉት 11 ወራት በተገበረው ጥብቅ የገንዘብ ፖሊሲ አማካኝነትም የዋጋ ንረት ምጣኔ ወደ 14 በመቶ ዝቅ ማድረግ ችሏል። በቀጣይም የገንዘብ ፖሊሲ አፈጻጸምን ወደ ተሻለ ደረጃ በማድረስ የኢትዮጵያን የዋጋ ንረት ምጣኔ ወደ ነጠላ አሃዝ የማድረስ ስራዎችም ይሰራሉ። ዘንድሮ የዋጋ ንረትን ለመከላከል መንግሥት ካለው ቁርጠኝነት የተነሳ በዚህ በጀት ዓመት በ12 ዓመታት ውስጥ ለመጀመሪያ ጊዜ የገንዘብ ሚኒስቴር ከብሔራዊ ባንክ ምንም ብድር ሳይወስድ የበጀት አመቱን ጨርሶታል። ለምንድን ነው ይሄ ከተባለ፣ በዋነኛነት የዋጋ ንረትን ለመቆጣጠር በኢኮኖሚ ውስጥ የሚሰራጨውን የገንዘብ መጠን ለመቀነስ እየተወሰደ እርምጃ ነው። ባንኩ የዋጋ ንረትን ለመቆጣጠር ዘርፈ ብዙ እርምጃዎችን ሲወስድ መቆየቱ የተነሳ ሲሆን ከዚህም መካከል ለመንግስት የሚሰጠውን የብድር ምጣኔ መቀነስ ይገኝበታል። ይህን ተከትሎም በተገባደደው በጀት አመት ብሔራዊ ባንክ ለመንግስት የሰጠውን ብድር ማስቀረት መቻሉም ተነስቷል። የገንዘብ ፖሊሲ ትልቁ ግብ የዋጋ ሁኔታን ማረጋጋት ስለሆነ ወይም ፕራይስ ስቴቢሊቲ ማምጣት ስለሆነ የብሔራዊ ባንክ ጥብቅ የገንዘብ ፖሊሲ መከተል ከጀመረበት ከኦገስት 2023 ጀምሮ የኢንፍሌሽን ትሬንድ በምናይበት ጊዜ ሲግኒፊካንት በሚባል መልኩ እየወረደ ነው። በተለይ የዘንድሮን ኢንፍሌሽን በምንመለከትበት ጊዜ አሁን ሜ ላይ ያለው ብንወስ በአጠቃላይ ኢንፍሌሽኑ 14.4 ፐርሰንት ደርሷል። ከሁሉ በላይ ትልቁ የኢንፍሌሽን ምክንያት የሆነው ምግብ ነክ ኢንፍሌሽን 12.1 ፐርሰንት ደርሷል። በቲዩ ገበያውና በባንኮች የውጭ ምንዛሬ ተመን መካከል የነበረው ልዩነትን የማጥበብ ስራዎች ውጤታማ ቢሆኑም አሁንም ያለውን ልዩነት ሙሉ ለሙሉ ለማጥፋት ምን ታስቧል? ሲሉ የምክር ቤቱ አባላት እየጠየቁ ሲሆን ይህን በሚመለከትም የባንኮችን የአሰራር ስርዓት የሚያሻሽል ትግበራን ጨምሮ አዳዲስ ማሻሻያዎች እንደሚደረጉም ተነስቷል። የባንኮቹ አሰራር አንዳንዴ ስርዓት ያለው አለመሆኑ፣ በጣም ቢሮክራሲ የበዛበት መሆኑ ከሁሉ በላይ ደግሞ የውጭ ምንዛሬ ጥያቄ በሚኖርበት ጊዜ ውጭ ምንዛሬ የሚፈቅዱበት የአፕሩቫል ፕሮሰስ ጊዜ መውሰዱ። ይሄ ብቻ አይደለም፤ በውጭ ምንዛሬ በሚሰጡበት ጊዜ የሚያስከፍሉት ኮሚሽን እና ቻርጅ እና ፊ ከፍ ማለቱ ሰዎች ወደ ባንክ ሂደው ውጭ ምንዛሬ በማግኘት ፋንታ እንዲህ ባንክ ሄጄ ከሄን ያል ከምንገላጣ ትይዩ ገበያ ብሄድ ይሻላል ብሎ እንደገና የትይዩ ገበያ ደግሞ ከፍ እንዲል የማድረግ ስራ ውስጥ እንደሚሰራ ተረትናል። ይሄን ለማስተካከል የተለያዩ እርምጃዎችን እየወሰዱ አሁንም በቅርቡ ይፋ ያደረግነው እርምጃ ባንኮች የውጭ ምንዛሬ የሚጠይቁ ሰዎች ላይ የሚያስከፍሉት ፊና ቻርጅ ከአራት ፐርሰንት በላይ እንዳይሆን አስገዳጅ ሕግ አውጥተናል።